ኢና ሊላሂ ወኢና ኢለይህ ራጅዑን፣ እኛ የአላህ ነን፣ ወደ እርሱም ተመላሾች ነን። እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ኡመር ኢድሪስም ሕይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። ስለ ሙፍቲ ሀጂ ኡመር አምባሳደር ፌስቡክ ገጹ ላይ እጅግ ትንሽ ልብ የሚነካና አጭር ጽሑፍን ጽፏል። እሷ ላንብብላችሁ። ከስምንት ወራት በፊት ከቤታቸው አስጠሩኝና እንባ እየተናነቃቸው አንድ ነገር አጫወቱኝ ይላል። አሰላሙ አለይኩም ኢለይለሂ ራጂኡን ከመሸ እጅግ በጣም አሳዛኝ ዜና ሰምተናል። ሀጂ ኡመር ኢድሪስ ወይም ሙፍቲ ወደ አሄራ መሄዳቸውን እየተሰማ ይገኛል። እነሱ መረጆች ወደ እናንተ አጋራለሁ። ለመቅረጽ የሚመች ቦታ ላይ ስላልሆንኩ ነው።

የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የነበሩት ለበርካታ ዓመታትም መጅሊስን በመምራት ማህበረሰቡንም በመምራት የቆዩም በእውቀት በስነ ምግባር ሲያንጹ የቆዩት ትልቁ ዋርካ መውደቃቸው

እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ኡመር ኢድሪስ ሕይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሀጂ ሙፍቲ ኢድሪስ በዛሬው እለት እንግዲህ ሕይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በእርግጥም ከአላህ ነን ወደ አላህም ተመላሾች ነን። ይህ ቪዲዮ ከደረሳችሁ ሐጂ ማረፋቸው እየተነገረ ይገኛል። ይህ ቪዲዮ ከደረሳችሁ ሁላችንም አላህ ጀነተል ፍርደውስን እንዲወፍቃቸውና ከረሱል ሰለላሁ አለይህ ወሰለም ጋር ጎረቤት እንዲያደርጋቸው ሁላችንም ዱዓ በማድረግ ለሁሉም እንዲዳረስና ለቤተሰቦቻቸውም አላህ ሰብር እንዲሰጥ ሁላችንም ዱዓ እናድርግላቸው። የዕልም ባለቤቶች ታላላቅ ውስታዞች፣ የእነሱ መሞት የቅያማ ምልክት ስለሆነ አላህ እኛንም ካቲማችንን እንዲያሳምርልን ዱዓ ማድረጋችሁን እንዳትረሱ። ወሰላም አሌይኩም ወረሕመቱ ላሂ ኢና ሊላሂ ወኢና ኢለይሂ ራጂኡን። የአላህ ነን ወደ አላህም ተመላሾች ነን። የሁላችንም አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ወደ አሄራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሄራ ሂደዋል። ህልፈታቸው የመላ ሀገራችን ሕዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው በመንግስት ደረጃ ኢስላሚክ ስነስርዓቱን በጠበቀ መልኩ መፈጸም ይኖርበታል። ሀገራችን ታላቅ አባት አጥታለች። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመቀበል ውጪ አማራጭ የለንም። አላህ ተዓላ መልካም አበርኮታቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ ጀነተል ፍርደውስንም ምንዳቸውን አላህ ያርግላቸው። ያ ረብ አልዓለሚን። ኢና ሊላሂ ወኢና ኢለይሂ ራጂኡን የአላህ ነን፣ ወደ አላህም ተመላሾች ነን። ሁላችሁም ዱዓ አድርጉላቸው። አላህ ይዘንላቸው፣ ማረፊያቸውን ጀነተል ፍርደውስ አላህ ተዓላ ያድርግላቸው። አላሁማ አሚን። ስለ ሙፍቲ ሀጂ ኡመር አምባሳደር ፌስቡክ ገጹ ላይ እጅግ ትንሽ ልብ የሚነካና አጭር ጽሁፍን ጽፏል። እሷን ላምብላችሁ። ሁላችንም ግን በመጀመሪያ ደረጃ ለሙፍቲ ሀጂ ኡመር አላህ አፊያቸውን ሙሉ እንዲያደርግላቸው ከልብ በሆነ ዱዓ ማድረጋችን አሁንም በደንብ እንቀጥል። አላህ አፊያቸውን ሙሉ አድርጎ ኢንሻአላህ ያን ፊታቸውን ድጋሚ የምናይ ያድርገን። አምባሳደር ፌስቡክ ገጹ ላይ ይችን አጭር ጽሁፍ ጽፏል። ምን ይላል? ከስምንት ወራት በፊት ከቤታቸው አስጠሩኝና እንባ እየተናነቃቸው አንድ ነገር አጫወቱኝ ይላል። አብሽሩ በማለት አዝናናቸውም፣ ተለያየን። የዛሬ ሶስት ወር ገደማ የረጅም ጊዜ ምኞታቸውን እውን የሚያደርግ ለሀገርና ለወገንም በእጅጉ ጠቃሚ የ በመልካም ልምድ ብሩ ጅማሮ የሚሆን ትልቅ ክንውን በትግ ወንድሞቻችን ትብብር በመጀመሩ በጅጉ ተደሰቱ ይላል። በጥቂት ወራት ውስጥ ውጤቱን ለማሳየት ሁሉም በየፊናው በመሮጥ ላይ ሳለ የጤና እክል ገጠማቸው ይላል። አላህ የተሟላ ጤንነትንና እድሜን ሰጥቶ የዘመናት መሻታቸውን ፍሬ እንዲያዩና የልብ ስብራታቸው እንዲጠገር ምኞቴ ነው በዱዓ ትርሷቸው ሲል ይችን አጭር ጽሑፍ ጽፏል አምባሳደር ፌስቡክ ገጹ ላይ። አሁን ሁላችንም በደንብ አድርገን ለሙፍቲ ዱዓ እናድርግ። ቁርዓን እየቀራን የተለያዩ ኸይራቶችን እየሰራን ሶተቃ እያደረግን ኢንሻላህ ሙፍቲ ሀጂ ኡመር ረጅም ሀያት ከአፍያ ጋር አላህ እንዲወፍቃቸው

አሁን ጭማሬ የሚላችው ጉድለትም የላችው! አምሳ አመት የሞላው ጊዜ ያልታወቀ በሽታ አገኘኝ ይላል አዲስ በሽታ መጣ የማይላቀቁት መናጢ ስልሳ ዓመት እስቲሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበታል። ስልሳ ዓመት የሞላ ጊዜ ማጉየሩን ያውቀዋል። ሰውነቱ እንደሚያጎል ይረዳዋል፣ ያውቀዋል። ሰባ ዓመት የሆነ ጊዜ በጣም ይሆንበታል። ሰማንያ ዓመት የሆነ ጊዜ የኩኑ አሲረላ ሰማንያ ዓመት የሆኑ ሰዎች አሁን እስረኛ በቁጥጥር ነው ነው ቁጥጥር፣ አሲሩላህ መረጣንሽ አማጣጣንሽ የፈለግነውን ሁላ መስራት አንሽም። የኩኑ አሲር ላ የአላህ ምርኮኛ ምርኮኛ ምን ይሰራል? ባይሆን ካሳለም ከሰባ ዓመት በላይ የሆነ ሰው ዱዓው መቅቡል ነው።